የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ገንዳሪ በጋሻው ክፍለ ጦር ኪንፋዝ በገላ ወረዳን መቆጣጠሩ ተሰማ። እንዲሁም ንጉስ ሚካኤል ኮር ኢንጂነር ደሳላኝ ክፍለ ጦርና መብረቅ ክፍለ ጦር በጋራ የሚያደርጉት ተጋድሎ በድል ታጅቦ ቀጥሏል። በዚህም አስደናቂ ድልን ተጎናስፈዋል። ከግንባር መረጃውን ይዘናል። በሌላ በኩል ለባህር ዳር ከተማ ነዋሪዎች የማስጠንቀቂያ መልዕክት ተላልፏል። ታደምጡታላችሁ። ጤና ይስጥልን ክቡራን የቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታችን ድረስ እያለን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ኪንፋዝ በገላ ወረዳ ተቆጣጥረዋል። የብልጽግናውን ሰራዊት በኪንፋዝ በገላ ወረዳ በደረሰበት ተደጋጋሚና ጥቃት እንዲሁም ትጥቅን ስንቅን ማመላለስ ረመጥና እሳት የሆነበት ወረዳዋን ሙሉ በሙሉ ለጎንደር የበጋሻው ክፍለ ጦር አስረክቦ ወጥቷል። የአገዛዙ ወዳደር ኃይል ከኪንፋዝ በገላ ወረዳ ተገዶ ቡና ተሸንፎ ሲወጣ ወይራ በር ላይ በነበረው እላሽ ጭራሽ በውደ ውጊያ ከ35 በላይ አገዛዙ ወዳደሮች ሲሸኙ ቁጥራቸው ከ57 በላይ የሚሆኑ ከቀላል እስከ ከባድ ቁስለኛ ሲሆኑ፣ ብዙዎች እግራቸውን ወደ መራበት አቅጣጫ በመሮጥ ሲጠፉ፣ የተቀሩት እየተንጠባጠቡ ወደ አምባ ጊዮርጊስ ከተማ ገብተዋል። የአገዛዙ ኃይል በቀጠናው በተደጋጋሚ የደረሰበትን ሽንፈት ለመበቀል ከእግረኛ እስከ ድሮን ድረስ ተጠቅሞ ንጹሃንን በመጨረስ ለመቆጣጠር ሞክሮ ሳይሳካለት እንደኮሶ እየመረረው አሁን ላይ ወረዳዋ ለአማራ ፋኖ ብሔራዊ ኃይል ዳግማዊ ቴድሮስ አምስተኛ ኮር ጎንደሬ በጋሻው ክፍለ ጦር አስረክቦ ወጥቷለኝ። በተመሳሳይ ዜና የአገዛዙን በራስ ጠባቂ ኃይል ሰሞኑን በጎንደር ከተማና በአካባቢው በአማራ ፋኖ ብሔራዊ ኃይል ዳግማዊ ቴድሮስ ጎራ አካል በሆነው ጎንደሬ በጋሻው ክፍለ ጦር የደረሰበትን የሰብአዊ ቁሳዊና ፖለቲካዊ የሽንፈት ካባ ለመቀልበስ በማሰብ ከጎንደር ከተማ በቅርብ ርቀት የሚገኙትን አምቦበር፣ ወግሎ እና ዳዋ ዳሞት የተባሉ ቦታዎችን መረጃ በማጥፋት ከተለያዩ ቦታዎች አለኝ ያለውን ከሃያ ሁለት መኪና በላይ ቅልብ ኃይል በመሰብሰብ ጥቃት እየሰነዘረ ቢሆንም በጎንደር ነበልባሎች ተለብልበው ተመልሰዋል። በውጊያው የጎንደር በጋሻው ክፍለ ጦር ምክትል ዘመቻ መሪ አርበኛ ሞላ ከፌ የአጼ ፋሲለደስ የቃኘውና የጎንደር ብርጌድ አባላትን በማስተባበር ሰራዊቱን እንደ ኑግ ሲወቅጡት፣ እንደ ቅጠል ሲበጥሱት ውለዋል። አርበኛ ሞላ ከፌ ያገዛዙ ደንጎ ወጥር ኃይል እኛ ጎንደር በጋሻዎች ካለንበት ቀርቶ ነበሩበት ከሚባል ቦታ የመርገጥ ወኔና ሞራል የለውም። ምክንያቱም ከጎንደር እስከ ዳባት ከወገራ እስከ ሚካኤል ደብር በተደጋጋሚ ተገናኝተን ከተርብ ፈጥረን እንደ ንብ ነድፈናቸዋል፣ ብለዋል። በአውደ ውጊያው የብልጽግና ሰራዊት እንደለመደው ሰብዓዊ ቁሳዊና ፖለቲካዊ ኪሳራውን ቀምሶ እንዳጭር ርቀት ሯጭ ፈርጥቶ ወደ ጎንደርና ጠዳ ከተሞች ተመልሰዋል። በሌላኛውም ንጉስ ሚካኤል ኮር ኢንጂነር ደሳላይ ክፍለ ጦርና መብረክ ክፍለ ጦር በጋራ የሚያደርጉት ተጋድሎ በድል ታጅቦ ቀጥለዋል። ሁለቱ የንጉስ ሚካኤል አሊ ኮር ክፍለ ጦሮች ባለፉት አስር ቀናቶች መካነ ሰላም ዙሪያ እያደረጉ ያለው ተጋድሎ በድል ታጅቦ የቀጠለ ሲሆን ሰኔ ሁለት ጄኔራል ዘውዱ ሰጣርጌ ለሐሰት ፕሮፓጋንዳው መካነ ሰላም ከተማ የሰበሰበውን ህዝብ ጥሎ እስኪፈረጥጥ ድረስ ዙፋን ጠባቂ ሰራዊቱን ወደ አፈር ቀላቅለውታል። ለተከታታይ ቀናቶች እየደረገ ባለው ተጋድሎ ሰኔ አንድ ምሽት አንድ ሰዓት ተዋ ላይ ዙፋን ጠባቂ ሰራዊት በመሸገበት በመመርመር ምሽግ ላይ ጥሎት ሄደው ተተኳሽና መገናኛ ሬዲዮ ሳይቀር በማድረግ ታላቅ ድል ተጎናስፈዋል። መገናኛ ሬዲዮ ከአንድ እስከ ወዲያኛው ከተሸኘ ከፍተኛ አመራር ገቢ የተደረገ ነው። በተጋድሎ አገዛዙ ይዞት የነበረው ተዋና ሰኞ ቀጠናን ጭምር በመልቀቅ ለነበልባሎቹ አስረክቧል። በዚህ የተበሳጨው ጄኔራል ዘውዱ ሰጣ አርጌ የታጀመበትን ዙ 23 በበታ ተራሮች ጫፍ በማስወጣት ወደ ንፁሃን ቢተኩስም በደረሰበት ጠንካራ መልሶ ማጥቃት መካነ ሰላም ከተማ ለቆ ይዞ ለመፈርጠት ተገዷል። መረጃችን የቀጠለ ሲሆን ለባህር ዳር ከተማ ነዋሪዎች የማስጠንቀቂያ መልእክት ተላልፏል። በመልእክቱም ሁሌም ሽንፈቱን መቀበል ያቃተው አብይ አህመድ ያረጀና ያፈጀ የአስህ ዶክመንታሪና ዘገባ በመስራት አልሳካለት ያለው የብልጽግና አገዛዝ አሁንም በባህር ዳር ከተማ ህዝቡን ለተቃውሞ ሰልፍ በማስገደድ በየቀበሌው የኮታ ድልድል መስጠቱንና ከተለያዩ ቦታዎች የሃይማኖት አባቶችን አስገድዶ ማስመጣቱን ደርሰንበታል። ከምንም በላይ እምነትን እያጠፋ የእምነት ተቋማትን እያወደመ ያለ ስርዓት እንደሆነ ይታወቃል። ነገር ግን የሃይማኖት አባቶችና የተለያዩ የሴፍቲኔት ተጠቃሚዎች ነጠላ በማልበስ ቤተ ክርስቲያን ፋኖን አውግዙ ለማለት እንደሆነ አውቀናል። ስለዚህ በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ለመደበቅ ግፉኝ ሰልፍ ጠርቷል። በመሆኑም በዚህ ሰልፍ ላይ የምትገኙ የምታስተባብሩ፣ ለአማራ ነጻነት ሲባል በዱር በገደሉ በተሰውት ጓዶቻችን ደምና አጥንት ላይ እንደመቀለል ስለሆነ በዚህ ቀን ለሚደርስ ሲደርስ ማንኛውም አይነት ጉዳቶች ፋኖ ኃላፊነቱን የማንወስድ መሆኑን እያሳወቅን ሁሉም ሰው ባለመገኘት የትግሉ ተባባሪ እንድትሆኑና ከዘራው መንጋ እንዳትቀላቀሉ በማለት መልእክታችን እናስተላልፋለን ብለዋል በጎጃም እየተደረገ ያለው ውጊያም የቀጠለ ሲሆን ጎጃም አገው ምድር ሶስተኛ ክፍለ ጦር የአብይ አህመድ ወንበር አስጠባቂ ኃይል እንደ ቅጠል እየረገፈ ነው ትናንት ሰከላ ግሻ አባይ ከተማ ድንጋይ ገበጣና ሳንግብ ቤተ ክርስቲያን መሽጎ የነበረው ኃይል ላይ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጎጃም አገው ምድር ሶስተኛ ክፍለ ጦር ብርጌድ ክንደነበልባሎቹ ከንጋቱ 11 ሰዓት ላይ መብረቃዊ ጥቃት ሰንዝረዋል። በትናንትናው አውደ ውጊያ ሰቀላ ገሻ አባይ ከተማ ሳንግብ ቀበሌ ላይ ሶስት የአገዛዙ ወንበር አስጠባቂ በድናቸው ወድቆ እስካሁን አልተነሳም። ድንጋይ ገበጣ አራት፣ ሳንግብ ሶስት በድምሩ ሰባት የአገዛዙ ኃይል ተሸኝተዋል። የምድር ድሮና አባግስ ሻለቃ ከአገዛዙ ጋር በመተናነቅ ብሬን ገቢ በማድረግ ለጊዮን ብርጌድ ማበርከቱን የቅርብ ጊዜ ትውስታችን ነው። ሳንግብ የመሸገውን ኃይል የደፈጣ መሀንዲሶች ግትም ሻለቃና ኃይል ያድማሱ ሻለቃ በመናበብ መብረቃዊ ጥቃት የሚሰነዘሩ ሲሆን የአናብስቶችን ምት መቋቋም ያቃተው ሰራዊት ሳንግብ ቅዱስ ሚካኤል ቤተ ክርስቲያን በመግባት ራሱን አትርፏል። በትናንትናው ዕለት ሶስቱ ሻለቃ በመናበብ ከ11 ሰዓት እስከ አንድ ሰዓት ተኩል አውደ ውጊያ አድርገዋል። እንዲሁም በላይ ዘለቀ ስምንተኛ ክፍለ ጦር በትናንትናው ዕለት በሸበል በረንታ ወረዳ የዱሃ ከተማ መሽጎ የሚገኘው የአገዛዙ ኃይል ወርጎን አካባቢ ቀበሌ ወይን ውሃ ጎጥ ላይ በደፈጣ ሽፈራው ገርበው ብርጌድ የአገዛዙን ኃይል በመበተን ከጠዋቱ ሶስት ሰዓት እስከ ስምንት ሰዓት ተኩል ድረስ የቆየ ውጊያ በማድረግ ፓትሮሉን ከጥቅም ውጪ በማድረግ አምስት የአገዛዙ ኃይል እስከ ወዲያኛው ሲሸኙ ስምንት ጉዳት ደርሶባቸዋል። እንዲሁም የአገዛዙ ሰራዊት ሰራዊቱን እየከዳ ፋኖን መቀላቀሉም ቀጥሏል። በቀን ሶስት አንድ መቶ መሪ የመከላከያ አባል የነበረ ከኮርክ ከተማና፣ ሁለት ሚሊሻዎች ከኤላም ገዥ ከተማ በመውጣት የአማራ ፋኖ ብሔረ ኃይል በጎጃም ቀጠና የአዲስ ዓለማየሁ ሰባተኛ ክፍለ ጦር የአብራጅስ ብርጌድን ተቀላቅለዋል። ከባህር ማዶ ዳገኝናቸው መረጃችን ስናቀና እስራኤል በየመን የወደብ ከተማ ላይ ጥቃት ፈጸመች። የእስራኤል ጦር የየመን የወደብ ከተማ በሆነችው ሆዴይዳ ላይ በአንድ ጀንበር ጥቃት ፈጽመዋል። የእስራኤል ጦርና በውቲ ቁጥጥር ስር ያሉ ሚዲያዎች እንዳስታወቁት ለሰብአዊ እርዳታ ማስገባቶች ቁልፍ በሆነችው በሆዴዳ ላይ ጥቃት መፈጸማቸውን ዘግበዋል። የአውቲ አማጺያን በእስራኤል ላይ የሚያደርሱትን ጥቃት እስካልቆመ ድረስ የአየርና የባህር ኃይል ላይ ጥቃት ሊቀጥል እንደሚችል አንድ የእስራኤል ባለስልጣን ተናግረዋል። የውቲ መረጃዎች እንዳመለከቱት ጥቃቱ በወደቡ ላይ ያሉ ሁለት ምሰሶዎችን መቷል። የእስራኤል ወታደራዊ ኃይል ሐውቲዎች ለወታደራዊ ዓላማ በሚጠቀሙባቸው የባህር ወደቦች ላይ ሚሳኤሎችን ለመተኮስ የባህር ኃይል መርከቦችን ተጠቅም ያለው በማለት ኃላፊነቱን ወስዷል። የውቲም ሆነ የእስራኤል ሪፖርቶች ስለ ጉዳቱ የገለጹት ነገር የለም። በየመን ምዕራባዊ የባህር ጠረፍ ላይ የምትገኘው ሆዴዳ በ2014 ዓመት በጀመረው ጦርነት ወቅት በሚሊዮን ለሚቆጠሩ የየመን ዜጎች ለምግብና ሌሎች ሰብዓዊ እርዳታዎች ዋና መግቢያ ወደብ ነች። እስራኤል ውጤዎችን በኢራን የሚደገፈው የሽብር ተግባር አካል በመሆን የጦር መሳሪያዎችን ለማስተላለፍ ተጠቅሞበታል የምትል ሲሆን በግንቦት ወር የአየር ጥቃት ኢላማን አድርጋለች። በሌላ በኩል ትራምፕ በሎስ አንጀለስ በሺዎች ወታደሮች ማሰማራት ያደረጋቸውን የአምባገነነት ቅዠት ሲሉ የግዛቲቱ አስተዳዳሪ ፈረጁ። የፕሬዚዳንት ዶናልድ ትራምፕ አስተዳደር ስደተኞችን መክበብና በቁጥጥር ስር መዋል ፖሊስ ጋር ተያይዞ በተነሳው ተቃውሞ በሺዎች የሚቆጠሩ ወታደሮች መሰማራታቸውን የአምባገነን ፕሬዚዳንት ቅዠት ሲሉ የካሊፎርኒያ ግዛት አስተዳዳሪ ዘልፈዋል። ተቃውሞ በሌሎች ከተሞች የተዛመተ ሲሆን ሎስ አንጀለስ የምትካተትበትን የካሊፎርኒያ ግዛት የሚያስተዳድሩት ጋቢ ኒውሶም ሁኔታውን ያቀጣጠለው ትራምፕ ነው ሲሉ ወቅሰዋቸዋል። ቀናትን ባስቆጠረው በዚህ ተቃውሞ ትራምፕ በሺ የሚቆጠሩ ወታደሮችን እና የባህር ኃይል አባላት ማሰማራታቸውን፣ አስተዳዳሪው ጋቢን እርምጃውን የአምባገነኑ ፕሬዚዳንት ቅጥ ያጣ ቅዠት ሲሉ ዘልፈዋቸዋል። በሎስ አንጀለስ እና አካባቢው 700 የአሜሪካ ባህር ኃይል አባላት እንዲሁም 4000 የብሔራዊ ዘብ አባላት ተሰማርተዋል። ግዛቲቱ ያለ አስተዳዳሪው ፈቃድ ወታደር በመላክ ፕሬዚዳንቱን እየከሰሰች ነው። የአሜሪካ መከላከያ በሀገሪቱ ግዛቶች ውስጥ ሕግ የማስከበር ሚና መኖሩ ያልተለመደ ነው። ከፕሬዚዳንት ትራምፕ የስደት ፖሊሲ ጋር በተያዘ የተነሳው ተቃውሞ በከፍተኛ ሁኔታ የተከታተ የተቃጠለበት ሎስ አንጀለስ የሰዓት እላፊ አዋጅ ተጥሎበታል። ከዓርብ ጀምሮ በሎስ አንጀለስ አራት የሜክሲኮ ዜጎች በቁጥጥር ስር ውለው ወደ ሜክሲኮ እንዲመለሱ መደረጋቸውን የሀገሪቱ የውጭ ጉዳይ ቢሮ አስታውቋል። በሎስ አንጀለስ ትራምፕ ባሰማራቸው ወታደሮችና በተቃዋሚዎች የተከሰተው ፍጥጫ ከ1965 ወዲህ የሀገሪቱ ፕሬዚዳንት ያለ ግዛቱ አስተዳዳሪ ፍቃድ ብሔራዊ ዘብን ያሰማራበት የመጀመሪያ ክስተት ነው። የአሜሪካ የባህር ኃይል አባላት ከዚህ ቀደም በደረሱ ከባድ የተፈጥሮ ቀውሶች በአውሮፓውያኑ 2 205 የሀሪኬን ካ ካትሪና አውሎ ንፋስ እንዲሁም የመስከረም 2001 ጥቃት መሰማራታቸው ይታወሳል። የትራምፕ አስተዳደር እስካሁን ድረስ ወታደሮቹ ሰላማዊ ዜጎችን እንደ ፖሊስ እንዲቆጣጠሩ የሚፈቅደውን ኢንዘሬክሽን አክት ተግባራዊ አላደረገም። የሎስ አንጀለስ ከተማ አቃቤ ህግ ማክሰኞ ዕለት ተጨማሪ ኃይል ማሰማራቱ አስፈላጊ አይደለም ሲሉ የአስተዳደራቸውን አቋም አንጸባርቀዋል። የአካባቢው ህግ አስከባሪ አካላት ሁኔታውን ለመቋቋም ከአቅማቸው በላይ የሆነበት ደረጃ ላይ አልደረስንም ሲሉ ለቢቢሲ ተናግረዋል። የሎስ አንጀለስ ከንቲባ ካረምባስ በከተ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 እየተሰማ ይገኛል። በአሜሪካ የኢሚግሬሽንና ጉምሩክ ባለስልጣን የተነሳው ተቃውሞ በሌሎች ከተሞች እየተቀጣጠለ ሲሆን በኒውዮርክ በርካታ ሰዎች መታሰራቸው የከተማው ፖሊስ አስታውቋል። የተወደዳቸው አድማጭ ተመልካቾቻችን ለዛሬ ያዘጋጀንላቸው ጥንክሮች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮቻችን ላይክ፣ ሸር በማድረግ ቤተሰብ እንድትሆኑ በአክሎት